መምህራችን መጥተዋል። ይኸው አሁን ገብተዋል። ትክክለኛው ይኸው። እሺ፣ እሺ። ሰላም ደርሶ ይሁን ፋሲካው። እንደምን አሉ? እንኳን ደህና መጡ። ደህና አላችሁ? እንደምን አላችሁ? ያስደነገጡ ያስደነገጡ። ይመስገን አምላክ። እንዴት አሉ? ቁጭ ብለን ነበር ሁል ጊዜ አለን ላለን እናያለን። እኒ እነሳሚናና እኒ ያስቸግራሉ እና ዛሬም ቢያስቸግሩልን እርስዎ ከዚህ ያስገብተው እንግሊዘኛ እንዳያወሩ ቢያደርጉልን ጥሩ ነበር። እዚህ ምንም አቅበ ናችኋል። ምንም አይነት እንግሊዘኛ የለም። ገንዘት ናችኋል። ደረሳችሁ ደስ ብሎኛል። እውነት ለማውራት እንግዲህ ዘመኑም ምስራቀ ፀሐይ እስከ ዓረብ አይደል? ህማማቱም ይሄ እንግዲህ የመጣም ስለሆነ እንደዛ ስለሆነ ከፀሐይ መውጫ እስከ መግቢያ ድረስ የክርስቶስ ወንጌል እግዚአብሔር ይመስገን በሚዲያ በኩል እየደረሰ እንደሆን ይሰማኛል። አሁን ዘመኑ ከተጠቀምንበትና ለዚህ ደግሞ አንዱ ማሳያ እውነት ለማውራት አኬ አንዱ አንተ ነህ እና በቃ መምህራን ወደ ሚዲያ መምጣት እንዳለባቸው በሚዲያ ብዙ ስራ መስራት እንደሚቻል ማትረፍ እንደሚቻል ለብዙ መምህራን አርዐያ መሆን የምትችል መምህራችን ነህና፣ እውነት ለማውራት በጣም ነው የምንወድህ። በቃ ቁጭ ብለን ነው የምንማረው ሁልጊዜ። እውነት ለማውራት እድሜ ይስጥልን፣ ይሄ ነው የምለው። አሜን አሜን። እግዜር ያክብርልን። እንትን ምን ዜማ ነው የሚያስተምሩት? አይ እኔ እንኳን ብዙ እንደው እንትን ነው ዝም ብለው ስለሚወዱ ነው እንጂ አሁን ቅዳሴውን የቅዳሴውን ምስጢር ነው እየተማርን ያለነው። ስድስቱን ቅዳሴ ጨርሰናል በሰላሳ ቀን በአንድ ወር ውስጥ ቅዳሴ እግዚእ፣ ቅዳሴ ሐዋርያት፣ ቅዳሴ እግዝእትነ ማርያም፣ ቅዳሴ ዲዮስቆሮስ፣ ቅዳሴ አትናቴዎስ እና ዛሬን ትናንትና ደግሞ ጀምረን አሁን በዚህ ሳምንት እየተቀደሰ ያለውን ቅዳሴ ጎርጎሪዎስ ሁሁ ዘባስልዮስ ነው የኑሲሱ ኤጲስ ቆጶስ ቅዳሴው፣ ምንድን ነው የሚለው ነው ህዝቡ ያስቀድሳል፣ እንደምናውቀው አያውቀውም። ቅዳሴ ማለት በቃ ረቂቅ ነው፣ ምስጢሩ ጥልቅ ነው። እና እሱን ለህዝቡ እያብራራን ነው። የተለየ ነገር አይደለም። እግዚአብሔር ቢረዳን ደግሞ በዚህ በአሜሪካ አንድ ተቋም ከፍተናል። ምንድን ነው እሱም፣ ትውልዱ እንደምናውቀው ቤተክርስቲያንን በረቀት ነው የሚያውቃት። የኢትዮጵያ ቤተክርስቲያንን ስሟን እንጠራባታለን እንጂ ገብተን ያለውን ነገር ብዙ እያወቅን አደለም እና ያንን ለማድረግ ህፃናቱን ከስር ጀምረው የአብነት ትምህርቱን ተምረው እንዲያድጉ ከዛም በዘለለ ኢትዮጵያ ሀገራቸውን የኢትዮጵያን ቤተክርስቲያን ባህሏን፣ ቶፊቷን፣ ስርዓቷን እንዲያውቁ የሚያደርግ ቨርጂኒያ መንግስት እግዚአብሔር ፈቃዱ ኖ በዛ መንገድ እያካሄድን ነው። ክረምት ላይ በደንብ የአብነት ትምህርቱን ክርስቲያናዊ ስነ ምግባሩን ተግባራዊ ክርስትናውን ለማስተማር እየደከምን ነው። እግዚአብሔር ይርዳን። እንግዲህ ታግዙናላችሁ ብለን እናስባለን። አረ በስመ አብ። ይኸው ከክርስቲያኖች በጣም ብዙ ሰዎች እንደው አመለጠና ለጠና እያሉ ነው እኔንም ጨምሮ ክርስቶስን በጣም እና ፕሮቴስታንቶች ሳይቀር ይኸው እያየሁኝ ነው። ኧረ ቅዳሴማ እኔ መማር እፈልጋለሁ የሚል ፕሮቴስታንቶች ሳይቀር እያየ ነው እና እስቲ እንደው እንዴት ነው ይሄ ያለፈን ነገር ድጋሚ ይመጣል ወይስ? አሁን ምን እንደምናደርግ እንጃ። አኬ ማለት አሁን ወይ ያው ቲክታክ ላይቡ ላይብም ላይ ሲተላለፍ ስለነበር ወይ እሱ ላይ ሪከርድ የተደረገውን ወይ ዩቲብ ላይ ፖስት እናደርገዋለን። አረነ ብዙ እንትኑ የለኝም፣ ግን ያ ምስጢሩ ጥልቅ አይደል እንደምናውቀው። አሁን ምሳሌ ቅዳሴ ጎርጎሬ አሁን እየተማር ነው ያለ ነው በቃ የማይሄድበት የለም። ኢየሱስ ክርስቶስን የሚጠቅስበት መንገድ ማለት የሚያመጣበት መንገድ ቀዳማዊነቱን ዳህራዊነቱን፣ አሁን ዚ የአብርሃምና የመልከጼዴቅን ዘፍጥረት 14 እና ይሄ ዕብራውያን 7 ላይ ያለውን ሊቀ ካህናትነቱን ጎርጎሬዎስ ዘኑሲስ አድርጎ የሚያመጣበት መንገድ ይገርማል፣ ይደንቃል። ቅዳሴው ላይ ኦበስ የእግዚአብሔር ኦበስ የእግዚአብሔር ጻእ እያለ ውጣ እያለ በዛ በደብረ ታቦር እንደተገናኙ መስዋዕቱን ያንን በህብስትና በወይን በብሉይ ኪዳን እንግዲህ እንደምናውቀው ቅዳሴ ማርያም እንደሚለን አኮ ከመስዋዕቱም ዘቀደም ታበው ዘበደ መበጋ ሀርጌ ወላይ ነው የሚለው በበግደም በጀረደም በላምደም እንደነበረው መስዋዕት አይደል አይደለም የሚለው ያው መስዋዕት መልከ ጼዴቅን ለክርስቶስ አምሳል አድርገን እኮ የምናመጣበት አንዱ እንደዛ አይደል ምሳሌ አድርገን የምናመጣበት አመጣበት በራሱ ቁርባኑ አይደል እና ያንን የሚያመጣበት መንገድ የሚደንቅ ነው። ብቻ እነዚህ ቅዳሴው የያዘው ምስጢር እውነት ለማውራት መጽሐፍ ቅዱስን እንዴት ከየት ከ ከብሉይ ከአዲሱ ከዛ ከዛ አድርጎ የሚጠቅሰው ይገርመኛል። እና እስቲ እግዚአብሔር ይርዳንና ወይ እንደዛ እናደርጋለን፣ ሌሎች መምህራንን የምንጋብዛለን። ክቡር አንድ ቀን እርሰውም ያግዛሉ። ረበስማ እኔ ዝም የማስተባበሩ ላይ መንድቡኝ ና እና ብቻ እንትን ሲል ጊዜው ሲደርስ ነገሩን እንመጣለን፣ እንማራለን። ሁላችንም በደስታ እዚህ በቃ እዚህ የሚመጡ ልጆች አብዛኞቹ ቅዳሴ የሚወዱ ናቸው። ኦልሞስት ሁሉ በሚባል ደረጃ እና ሁላችንም ነው ተሰብስበን ቅዳሴ ምንም እና ግን ቅዳሴው ላይ እንዲሁ ለመምህራን ምናምን የሚጠቅሰው አንድ ክፍል አለና፣ በጣም ደስ የሚል አሁን መቼም ጎርጎሪዎስ ቅዳሴን ስናስብ በዓመት በጣም ጥቂት ቀን የሚቀደስ ቅዳሴ ነው። አስራ አራት ቅዳሴያት አሉ፣ ግን በዓመት በጣም ትንሽ ቀን የምንቀደሰው ቅዳሴ ነው። ምን ማለት ነው? ኒቆዲሞስ ከገባ ከእረቡ ጀምሮ እስከ እሑድ የሚቀደስ ሌላ ቅዳሴ አይቀደስም። ኒቆዲሞስ ገብቶ እረቡ እስከ እሑድ የሆሳን አለት የሚቀደሰው ማለት ነው። እና አሁን የጸልዩ በእንተ አበዊነ አሁን ከታች ላላችሁ በተለይ ጸልዩ በእንተ አበዊነ ጳጳሳት እያልወሩ ማለት ቀሳውስት፣ ዲያቆናት መምህራንን ያነሳል። ለመምህራን መጸለይ እንደሚገባ፣ ለጳጳሳት መጸለይ እንደሚገባ አገልግሎታቸው እግዚአብሔር የሰመረ ያደርግላቸው ዘንድ ከፈተና ይጠብቃቸው ዘንድ በጣም ነው የሚገልጸው። ደጋግሞ ደጋግሞ እና እና አባ እንድራኒቆስ አባ ባሲሊቆስ አባ ቲቶ አባ ፊሊሞን አያለ ሐዋርያትን እያነሳ አስራ ሁለቱን ሐዋርያት እና ለመምህራኖቻችን በእውነት ለሚያስተምሩን መምህራን ልንጸልይ ይገባል። ጎርጎሪዎስም እንደሚለን ሌሎችም ሊቃውንት እንደሚሉን እና አኬ እውነት ለማውራት እኔ በጣም ነው ምሳሳላችሁ ለምን መሰላችሁ? ሚዲያ ላይ እየወጣ ሰው ፈተነው ብዙ ነው፣ እናውቀዋለን። ጸሩ ሰባ ቤቱ እንለዋለን። ቆይ በጊዜ ጠላቱ የሚጀመረው እዛው ስለሆነ እዛው ወራት ስለሆነ በቃ መጸለይ ይገባል፣ እንዳንወድቅ በዚህ በሚዲያ ወጠን የምናስተምር መምህራን እንዳንጠፋባችሁ በጣም በጣም መጸለይ ይገባል። ለእኛ እና ጸልዩልን። በጣም እንወዳቸዋለን። ዲያቆን እስቂያስ አንድ ሁለት ቀን በጣም መምህር ገብተው ቤቴ ላይ በጣም አይቻቸው ነበር። እና ኑሩልን። እግዚአብሔር ስትልኛል ያዝ በጣም እግዚአብሔር ያክብርልን። በጣም እናመሰግናለን ስለመጡ፣ በጣም ደስ ብሎናል። እንኳን አገኘኑት፣ በጣም ደስ ብሎኛል። ያው እንግዲህ ፎሎ እያደረጋችሁ ነው። ቤተስፋ አረጋለው ፎሎ ያላደረጋችሁ ሁላችሁም ሰዎች እንግዲህ እንግዲህ የመምህራችንን አካውንት ፎሎ አድርጉና ሲለቁ ይደርሳችኋል ማለት ነው። ሁላችሁም ሁላችሁም ፎሎ አድርጉ።

እሺ ሰው በቃ እንደዛ እናደርጋለን። ዛሬ ይብቃር መሰለኝ ጋይዝ። እሺ እግዜር ያክብርልን። ፋሲካው ከነት ካሉት በጣም ይቅርታ ባይዚ። አረ ምንድን ነው፣ ስለሚወዱኝ ነው ስለሚወዱኝ ነው እንጂ የተለየ እንኳን እና ግን ምንድነው አክሊለ አክሊላት ዲቨርሶ ሙለ ካህናትም ይላል የእርስዎን ስም ስናነሳ ትዝ ይለን። በዚህ ባለፈው በደብረ ዘይት ከመንተ መብረቅ ዘይወት ፅምፅባ ሆይ አስተር እስከ ዓረብ ከማሆ ምጻት ልወልድ እግዚአብሔር ሚል አንድ መዝሙር አለ። የቅዱስ ያሬድ መብረቅ ከምስራ ቆጦ ከምዕራብ እስኪታይ ይወርድና አክሊላት ዲቨርሶ ሙለ ካህናት ይላል። አክሊላችን ኢየሱስ ክርስቶስን ሲያነሳ ነውና እና እርስዎም አክሌላችን ነው ትለኛ ካህናት እንዴት ነው ለህዝቡ? እንደዛ ናቸው። ምንም ጥያቄ የለውም። ይሄ መምህራን ለህዝቡ እንደዛ ናቸው። ያው ምንም ጥያቄ የለውም። ይሄ እንዲና እንዲህ የምንለው ጉዳይ እኮ አይደለም። በቤተክርስቲያን መምህራን ሲኖሩ ነው ህዝብ ጸንቶ የሚኖረው። ለዛ ነው ሐዋርያትን የሾመልን። ለዛ ነው ሐዋርያን አብሮ የተቀጠሉት። ለዛ ነው ዛሬ መምህራን ያሉን እና መጠበቅ አለብን። መምህራኖቻችን፣ አክሊላችን ኑርልን። እነዚህ እነ ሳሚና አናንያ ደግሞ የሚያስቸግሩንን በዚህ አንዳንድ ቀን እኛንም እያስገቡ እያስቸገሩ ነው። በእንግሊዝኛ እኔ እንኳን ደፍሬም አላውቅም አልገልጽም፣ እነሱ ፊት ታፌን እና ኑሩልን፣ እንወዳቸዋለን። እግዚአብሔር ያክብርልኝ ፎሎም ስላስደረጉኝ፣ ኖሩልኝ ን በጣም አሜን። እግዚአብሔር ያክብርልን። ኦኬ ሰላም ዲያቆን አንቱ እንደምን አሉ? እንዴ ምን አሉት? እግዚአብሔር ይመስገን። የሚደንቅ እኮ ነው። አዎ እውነት ለማውራት አንድ ላይ እኔ የተማር ነው ዩኒቨርሲቲ የመጀመሪያ ድግሪ ስንማር አንድ ላይ ነበርን እና በቃ ዚዲያኮን እንዴት ነው? በውስጥ ለአጣሪ ይህን ነገር ወይስ እዚሁ የተወሰነ ነገር አንተን አይደለም ማለት ከመኩ ጋር አንድ ላይ ተመራችኋል ነው የተመራችኋል? እና መኩ በጣም ትልቅ ነው ወይስ ዲያቆን? እኔ በጣም ልጅ ነኝ፣ በጣም ልጅ ነኝ። እንትን ነው ዝም ብለው ነው በቃ መኩን በታች ነኝ። ችግር የለውም። እንግዲህ አትርፈውት እንደማይሆን ተስፋ አደርጋለሁ። መኩ በጣም ፊቱ ላይ የሆን የደበቀው ነገር እንዳለ አስታውቅ ነበረ። በእርግጥ እድሜ አልመሰለኝም እንጂ ምን አሉ? በነገራችን ላይ አንድ ግቢ ጉባኤ እውነት ጥሩ አገልግሎት ነበረ። እግዚአብሔር በሚያውቀው እና አሪፍ ጊዜ። ብቻ አንዳንድ ነገሮች አለው በውስጥ አኬ እና ስላገኘው ደስ ብሎኛል። ዲያቆን መኩ ኮ የአቡነ ባስልዮስ ዲያቆን እኮ ነው የዛኔን የተቀበለው ኦኬ ጭራሽ አንዴ የጥንት ሰው ነው። አቡነ ባስልዮስ የመጀመሪያ ፓትርያርኩ ነው። ከባድ ሁኔታ ላይ ነህ። እንቼ ነ እድለኛ ነኛ ኔ የሚቀበል ማ ትላለህ እና ለማንኛውም ምን አልከኝ? ምን አልከኝ? ቀጥል ቀጥል። ይቀርታል እኔ በእንግሊዝኛ ሊቀጥል ነው ሰውዬ። እኔ ሊጠይቅ ነው አንተን። ለብቻችሁ ስትሆኑ አይሻልም? በሰው ፊት በጣም የምትዳፈረው። በሰላም ማለት ዲያቆን እስቂያስ የተደዋውን እሳቸው የተቀመጡበት ሳሚ ና ኒ ባሉበት ነበረ ማውራት ነበረብህ። ግን እንግዲህ አንድ ጥያቄ ብቻ ነበረ ታውቁት። ጠይቅ ጠይቅ ጠይቅ። እንዲህ እንድች ብለህ እንዳታስብ ፕሊዝ፣ በቃ በእንግሊዘኛ ነው የምታብራራው ማለት ነው። ጀምር፣ በእንግሊዘኛ ብቻ ጠይቅ። ምን አትጠይቅም ነው? ጋራ አይደለም ደግሞ ደግሞ

ደህና ነኝ፣ እግዚአብሔር ይመስገን። ማሳየት ከተቻለ የተወሰነ እቃ አለ ትልቁ ላይ አድርጌሻለሁ። ይሻለሁ እስከዛ፣ ቤትሻ እንዴት አለሽ? እንኳን እንዳያመጠሽ ሁሉንም አደረስን ማለት ነው። መሻችሁላችሁ አለን፣ ይመስገን። መምሩ ልጠይቃቸው ነበር የሆነ ጥያቄ ወይ ስትጨርስ በቃ። እያያችሁ ጋይስ፣ እናቱን መኩ፣ እነዚህ እነዚህ ወንድሞችንም ፎሎ አድርጉ እዚህ ጋር ያሉት ሌሎችንም፣ እነ ቤትሻን፣ ትንሿን ሳሚና አኒን፣ ሁሉንም ፕሊዝ ሁሉንም ፎሎ አድርጓቸው ምናምን፣ ሁሉንም እሺ። እናቱንም ያው እንግዲህ አሮ እናቱና መኩ ምናምን እንኳን ብዙ ጊዜ ታገኛችኋላችሁ። ሳሚን እና አኒን ሁላችሁም ፎሎ አድርጓቸው። እና ቴሊሽን ቴሊሽን ብዙ ጊዜ አታገኙት። ነው ወይስ ለጸሎት ቤት መግዛት የምትፈልጉ፣ እንዴት ነው መግዛትም የሚችሉት? ሰው መግዛት ቢፈልግ ኢንቦክስ ላይ ነው የሚያወሩ፣ ኦርደርም አድርግ የሚፈልጉት ነገር ካለ ኦርደር ማድረግ ይችላሉ። እሱ ስለማመጣ አለ፣ ከዛው ማለት ነው። ከውጭ በጣም የሚያምሩ ደስ የሚል አይከ ነው። እሱም ደስ ይላል። የመስቀሉ ራሱ ይሄ ያንተ ነው። ምናልባት ማስመረጥ ስላልቻልኩኝ ስልክ ለእኔ ሊመጣልኝ ነው። እያያችሁ ነው ጋይስ እሺ መርጣለሁ፣ ደውይልኝና ወይስ እዚህ ነው ምረጥ? የመቤታችንን ብያለው። ትልቁ ይሄኛው ያንተ ነው። ይሄ የቅዱስ ሉቃስ ራሺያ ውስጥ የተገኘ የመጀመሪያ ስዕሉ ነው። ቤታችን ምስለ ፍቅር ወልዳ እሱም እና አንድ የጌታችን ነው ያልኩት። ልበዛ ሆ የመቤታችን አንድ ቢሆ ይበቀበል አይ ይኸው ይሄ ያንተ ነው። የአክሮሱም ያንተ ነው እንግዲህ። አይበዛም። አይ አይ ያንተ ነው። ሀቂም እንዳልበዛ ላስወርድ መሰለኝ። አንዴ ሚውት አድርግ። ለዲያቆንስ ነው ዝም ያልኩ ማርኩ፣ አብረው ስለተማሩ በዛ ብዬ ነው አካፍላሉ ችግር ቤት ያሉ እንሰጣሉ። አይ በጣም የሚያምሩ ስለዛ፣ ጋይስ እንደነዚህ አይነት አይከኖችን ቅዱሳት ሥዕላትን ማዘዝ የምትፈልጉ አንደኛ፣ ቀጣ በትዕዛዝ የምትፈልጉ እዚ ደግሞ ያሉትን ደግሞ መርጣችሁ መግዛት የምትፈልጉ ሰዎች፣ ስጦታ ለመስጠት ሊሆን ይችላል፣ ለራሳችሁ ለጸሎት ቦታም ለማድረግ የጸሎት ቦታ ና እንደዚህ አይነት በጣም በጣም ደስ ይላሉ። በተለይ የቤታችን እና ጌታን አቅፋ እና የጌታችንን ለብቻውም በተለይ የክርስቶስ የስቅለቱ ምናምን ኖርማሉ። ይም በጣም ነው የሚያምሩ። በጣም ነው ደስ የሚለኝ፣ በጣም ነው የምወደው ቅዱስ መስቀል፣ ከዚህ በፊትም ጽፌ የነበረው እርግጥ እና በጣም ነው የምወደው እነዚህን ስዕላት። እና እናንተም ለጸሎት ቦታችሁ የሆነች ትንሽ አይከን ኮርነር ነገር ይኖራችኋል፣ ተስፋ አደርጋለሁ ብዙዎቻችሁ እሷ ጋር የምታስቀምጧቸው በጣም ደስ የሚሉ እንትን ናቸው፣ ስዕላት ናቸው እና የምትፈልጉ እንግዲህ በውስጥ ኢምቦክስ አድርጉላት፣ ጻፉላት። ቁምጅት ትመልሳለች ብዬ ተስፋ አረጋለሁ። ኦፍኮርስ ትመልሳለች። የፈጠነ የምንመልሰው ተላለ እና የምትፈልጉትም ሲኖር ደግሞ ታዟታላችሁ። ኦርደር ስለምታደርግ ያው ታስመጣላችኋለች ማለት ነው። እንደዛ ነው ይመስለኛል። ለምጨ ነገር ካለ ፕሊዝ የለም። እግዚአብሔር ያክብርልኝ። መጠየቅ የምትፈልጉት እኔ ጋር መምጣት ትችላላችሁ፣ መጠየቅ ትችላላችሁ። ዱባይ ይላላችሁኝ? አዎ እኔ ስመጣ ማምጣት ትችላለሁ። ሌላ ሀገር ምልክላችኋለሁ። እኔን አውሪኝ አኬ። እግዚአብሔር ያክብርልኝ። አመሰግናለሁ። ያክብርልኝ። እሺ ዲያቆኒ፣ እንግዲህ መልካም አዳር። አረ እናንተ ጋር መልካም ውሎ ነው መሰለኝ። መልካም ውሎ ሳሚያችን አኒ